ከአንድ ደንበኛ የሚጠበቀው በራሱ የባንክ አካውንት ከ500ሺ ብር ጀምሮ በመቆጠብ የቤት ባለቤት መሆን የሚችልበትን ትልቅ እድል ይዘላችሁ በተናል። ሶስተኛው ሳይታችን ደግሞ በመሀል ካዛንችስ ከኢትዮ ሴራሚክ ፊት ለፊት ላይ የሚገኝ ሲሆን ግራውንድ ፕላስ 19 ህንፃ ነው የሚሆነው። መስቀል ፍላወር ላይ ያለው ሳይታችን ላይ በስድስት ወር ጊዜ ውስጥ ግራውንድ ፕላስ 14 ህንፃችንን ገንብተን 80 ፐርሰንት አድርሰናል። የካሳንችስ ሳይታችን ላይ ከ4 ነጥብ ሁለት ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠ። እንኳን ወደ ኮምፓስ ፕሮፐርቲ በሰላም መጣችሁ። ኦፕን በሆነ በራሳችሁ አካውንት ቆጥባችሁ የቤት ባለቤት የምትሆኑበትን እና ስለ ኮምፓስ ፕሮፐርቲ አንዳንድ መረጃዎች ይሰጣችኋሉ። አብራችሁ ቆዩ። መነሻችን እንግዲህ ኢምፖርት እና ኤክስፖርት ላይ ነው የምንሰራ የነበረው። የተለያዩ ቅባቶችን እንዲሁም ደግሞ ሰሊጦችን እንልክ ነበረ። ከውጪ ደግሞ የምናስመጣቸው ማቴሪያሎች ደግሞ እንደ ጎማ፣ እንደ እሩዝ፣ እንዲሁም ደግሞ የተለያዩ ኤምዲኤፎችን ወደ ሀገር ውስጥ እናስገባ ነበር ማለት ነው። ስለዚህ ስራችን የጀመረው ኢምፖርትና ኤክስፖርት ላይ ነው ማለት ነው። እነዚህ ኢምፖርትና ኤክስፖርት የምናደርጋቸው የተለያዩ ንግዶች ደግሞ ወደ ተለያየ የኮንስትራክሽን ካምፓኒ ሊድ እንድናደርግ መንገድ ሆኖልናል ማለት ነው። በኮንስትራክሽን ዘርፍ ላይ ባለንበት ጊዜ አንጋፋ ከሚባሉ ሪል ስቴቶች ጋር የመስራት እድሉ አጋጥሞን ነበር። ለምሳሌ ያህል ሐያት ሼር ካምፓኒ፣ ጊፍት ሪል ስቴት፣ ፔትራን ፒኤልሲ እንዲሁም ደግሞ ኢስት አፍሪካ ሪል ስቴቶችን እና የተለያዩ የግል ደሞ ድርጅቶችን የቡዛየ ፋውንዴሽንም ለመገንባት በክተናል። እንዲሁም የአሚባራ ፕሮፐርቲን የኤርታሌ ብሎክን ለመስራት እና የራሳችንን አሻራ ለማዋል በክተናል ማለት ነው። ኮንስትራክሽን ዘርፍ ላይ በነበረን ጊዜ ዋጂ ኮንስትራክሽን ነበር በመባል የምንታወቁ። አሁን ደግሞ የራሳችንን ብራንድ በመያዝ ኮምፓስ ፕሮፐርቲ በመሀል ቄራ የመጀመሪያው ሳይታችን ላይ ግራውንድ ፕላስቲክስ አፓርትመንት መቶ ፐርሰንት ያለቀ በሀምሳ ፐርሰንት ቅድመ ክፍያ መግባት የሚቻልና የተናጠል ካርታ የተዘጋጀላቸው ናቸው። ሁለተኛው ሳይታችን ደግሞ መስቀል ፍላወር ላይ መሀል አደባባዩ ጋር የሚገኝ ሲሆን በ20 ፐርሰንት ቅድመ ክፍያ የራስዎት ማድረግ የሚችሉት ነው። ሶስተኛው ሳይታችን ደግሞ ካሳንችስ ጋር ይገኛል። በ10% ቅድመ ክፍያ ይህንንም ቤት የራስ ውስጥ ማድረግ ይችላሉ። እንዲሁም ደግሞ ከጎ ቤቶች ጋር ደግሞ ባደረግነው ስምምነት በመሀል ሳሪስ ላይ ደግሞ እያስገነባናቸው ናቸው ያለናቸው አፓርትመንቶች አሉ ማለት ነው። የቄራው ሳይታችን ላይ ዘጠና ሁለት ካሬ መቶ ዘጠኝ ካሬ እና መቶ አስራ ሁለት ካሬ ሲኖረን ከሶስት ነጥብ አምስት ሚሊዮን ብር ጀምሮ የራሶት ማድረግ ይችላሉ። የተናጠል ካርታ እና ቁልፍ የተዘጋጀላቸው ናቸው። ያለቀው ቤቶች ነው የምንፈልግ ገና የሚሰራ ቤት አንፈልግም ለምትሉ ደንበኞቻችን ይሄኛው ቆንጆ አማራጭ ይሆናል ማለት ነው። የመስቀል ፍላወሩ ሳይታችን ላይ ደግሞ ግራውንድ ፕላስ 14 ሲሆን በፍሎር ሶስት ቤቶችን የያዘ ነው። ከስቱዲዮ ጀምሮ እስከ ባለ አራት መኝታዎችን ያካተቱ ሲሆኑ ሁለት ሊፍቶች የተገጠመላቸውና ዘመናዊ የሆነ የካር ሊፍቶችን የሚጠቀሙ ናቸው። እነዚህ አፓርትመንቶቻችን ላይ በ20 ፐርሰንት ቅድመ ክፍያ ብቻ የራሶት ቤት ማድረግ ይችላሉ ማለት ነው። መስቀል ፍላወር ላይ ያለው ሳይታችን ላይ በስድስት ወር ጊዜ ውስጥ ግራውንድ ፕላስ 14 ህንጻችንን ገንብተን 80 ፐርሰንት አድርሰናል። እንግዲህ እዚህ ሳይታችን ላይ በአምስት ሚሊዮን ብር ሙሉ ክፍያ ብቻ የራሶት ቤት ማድረግ ይችላሉ። ወይም ደግሞ በ20 ፐርሰንት ቅድመ ክፍያ እነዚህን ቤቶች ለሽያጭ አቅርበናል ማለት ነው። ሶስተኛው ሳይታችን ደግሞ በመሀል ካዛንችስ ከኢትዮ ሴራሚክ ፊት ለፊት ላይ የሚገኝ ሲሆን ግራውንድ ፕላስ 19 ህንፃ ነው የሚሆነው መኖሪያ አፓርትመንቶችንና የንግድ ሱቆችን አካቶ የያዘ ነው የሚሆነው። በ10 ፐርሰንት ቅድመ ክፍያ ከ450 ሺ ብር ጀምሮ የቤት ባለቤት መሆን ይችላሉ። የካሳንችሱ ሳይታችን ላይ ከአራት ነጥብ ሁለት ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ሌላኛውና የመጨረሻው ኢንተሬስቲንግ የሆነው ሳይታችን ደግሞ ከጎህ ቤቶች ጋር ባደረግነው ውል መሰረት አንድ ደንበኛ በራሱ የባንክ አካውንት ቆጥቦ የቤት ባለቤት መሆን የሚችልበትን አማራጭ ነው ማለት ነው ይዘን የመጣ ነው። እዚህኛው ሳይታችን ላይ በካሬ 88 ሺህ ብቻ በመሸጥ ላይ እንገኛለን። ከአንድ ደንበኛ የሚጠበቀው በራሱ የባንክ አካውንት ከአምስት መቶ ሺህ ብር ጀምሮ በመቆጠብ የቤት ባለቤት መሆን የሚችልበትን ትልቅ እድል ይዘንላችሁ በተናል። ይህም ሳይታችን የሚገኘው በሳሪስ አዲስ አበባ ግራውንድ ፕላስ 15 ኮምፓውንድ አፓርትመንቶች ናቸው። ቅድም ያልኳችሁ እንግዲህ የመስቀል ፍላወሩ ሳይታችን ይህንን ይመስላል። ከመንገዱ 50 ሜትር ነው ገባ ብሎ ያለው። በስድስት ወር ጊዜ ውስጥ ግራውንድ ፕላስ 14 ህንፃችንን ይሄን የመሰለ ህንፃ ሰርተን ለእናንተ ማክርበናል ማለት ነው። እነዚህ አፓርትመንቶቻችን ላይ የተለያየ ካሬ አማራጭ አላቸው። ከ49 ካሬ ከስቱዲዮ ጀምሮ እስከ 259 ካሬ ከ5 ሚሊዮን ሙሉ ክፍያ ጀምሮ እየሸጥ እንገኛለን። ይህ አፓርትመንታችን እንግዲህ በተለያየ አቅጣጫ መሄድ የሚያስችል ሲሆን በዚህ በኩል የወለው ሰፈር ይኖራል፣ ጋዜቦ እና ደንበል እንዲሁም ደግሞ ወደ ጎርጎሪዎስ አደባባይ የሚወስድ ነው። ስለዚህ አማካኝ ቦታ ላይ ያለ ነው ማለት ነው። አሁን ደግሞ የምንገኘው የቄራው ሳይታችን ላይ ሲሆን የተናጠል ካርታና ቁልፍ የተዘጋጀላቸው ቤቶች ናቸው። ስለዚህ ዛሬውኑ ሆኑ በ50 ፐርሰንት ቅድመ ክፍያ መግባት ለሚፈልጉ ደንበኞቻችን እነዚህ ቤቶች ዝግጁ ናቸው ማለት ነው። እንዳሳየዋችሁ፣ ሁለት ቤቶች ናቸው በፍሎር ያላቸው፣ ሰፊ የሆነ ኮሪደር እና በጣም ቆንጆ ደረጃ ይኖራቸዋል። ለእነዚህ ለሁለት ቤቶች አንድ ሊፍት አዘጋጅተናል ማለት ነው። ስለዚህ እነዚህን ቤቶች በ50 ፐርሰንት ቅድመ ክፍያ፣ የቀረውን ደግሞ በራሳችሁ በምትፈልጉት አማራጭ ማድረግ ትችላላችሁ ማለት ነው ምን እነዚህ ቤቶች እናንተን ይጠብቃሉ። እንደምታዩት እንግዲህ የቄራው ሳይታችን ላይ ስትገዙ ይሄንን የመሰለ ሰፊ ቴራስ ለተለያየ ለልደት ሆነ ለክርስትና ሆነ ለሰርግ የሚሆን ትልቅ ቴራስ ይኖራቸዋል ማለት ነው። እንግዲህ በቂ የሆነ ኢንፎርሜሽን ሰጥቻቸዋለሁ ብዬ ተስፋ አደርጋለሁኝ። ሳይታችንን መጎብኘት ከፈለጋችሁ ወይም ደግሞ የበለጠ ኢንፎርሜሽን ማግኘት ከፈለጋችሁ ከስር በምናስቀምጥላችሁ ቁጥር ልታገኙን ትችላላችሁ።